አስር ቤተሰብ ሆኜ ስኖር መኝታ ቸግሮኝ ተደራራቢ አርጋ እያነሰኝ ቆጥ ወደ ላይ ሰርቼ ልጆችን ቆጥ ላይ ነው ቀይ ቆጥ ላይ ነው ሲኖር የነበረው። የሕዝብ ሽንት ቤቶ እንዲያ ሄደን ውሃ በጆግ እየያዝን ላይ አደባባይ እየሄድን ነው የምንጠቀመው። አስር ቤተሰብ ሽንት ቤት አጠገብ ነበር የሰራው። ስኩሽ ነው በጣም ያስጠላ ነበረ። የቱቦ ሽታ አለ። ሽንት ቤት አገናኝቶ ነበር ቱቦ በእኔ በኩል የሚያልፈው። በብዛትን እንትን አለብኝ ሳይነሳ አለብኝ እና በጣም ያመኝ ነበር። እንግዳ ቢመጣ ቤቴ ማሳደር በቀን አድራለሁ ብሎ እንዳይመጡ ጸሎት ነበር ማድረገው በዛን ሰዓት ምክንያቱም ቤቴ በጣም ጠባብ ነበር በጣም አሁን ግን እዚህ ኪስን አለው ራሱ ሻወር ቤት አለው ሽንት ቤት ለራስ ለብቻ ችሎ ነው ሰፊ ቤት ነው እዛ ሁሉ ያነሳን ጌታ በጣም አመሰግነዋለሁ ክችን ቤት ሽንት ቤት ለብቻው በመኝታ ቤት የመስኮት ነው ምግብ መስሪያ ክችን ቤት የመስኮት ነው እንደ ልብ አየር እያገኘው ነው አሁን የምኖረው እዚህ ለኔ አለም ነው የሆነት ንጹህ ሲሚንቶ ሳታረጊ ይሄ ልሾ ሳናረግ እንደዚህ ዓለም የሆነ ቤት ሰጥቶናል። የሆነም መንግስት ላመሰግን እፈልጋለሁ።